አልቻዩሚሩዋራት ማለት ነው። እንዴት ያለች ፍጡር ናት! እንዳይገርማችሁም ሱመያ መጣለች ብዬ ፍራንክ ላረጋት ማለት ከዛ ሰላም፣ እንዴት ናችሁ? ቤተሰቦች እንዴት ናችሁ? ሰላም ናችሁ? ደህና ነኝ አልሐምዱሊላህ። ሰላም ሰላም በይ፣ ያለሁላችሁ ማለት ነው። ቢሮውን ከፍቶ

ሊመስል ትንሽ ብታስመስል ይሻላል ነበረ። አስመስላለች ብዬ ነበረ እና ስሄድ ደግሞ በቃ

አዩ ለሷ ብላ እሷ የሷን ምክር ሰምታ በቃ ለሷም በቃ ሁላዚ ያሉትን ብትመጣም አገኝታለች ማለት። ቡኒ ደግሞ ቡኒ ደግሞ ነበረ

በቤታችን በስደራችን ጉዳይ ደግሞ ተጓደኛ በላይ ራሳችን ራሳችን ስናስብ ነው ቆንጆው ራሳችን በራሳችን ያዋጣኝ ብሎ የሆነ ችግር ፈጠር ራሱ እዛው ተመካክሎ ነው እንጂ

ነገር ያለ ተታረቀች ካደረግኩ ከዛ በኋላ ሌላ ጋር አድጋ ማርባት እና ብቻዬ። እንግዲህ የዛሬ ቪዲዮ ይሄን ይመስላል። ሱመያም ወይ መግባት ነው ወይ ማርባት ነው ከማለት አንከራከራት። አይም ደግሞ በቃ ሌላ ሰው አላስመጣም ብላለች።